ንቁ ቤተሰቦቻችን ተመልካቾቻችን፣ የዕለተ ሰኞ ዋና ዋና ያላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እንያድናት ነኝ። አብራችሁን ቆዩ። የምግባረ ሰናይ አጠቃላይ ሆስፒታል የማስፋፊያ ግንባታውን አጠናቀቀ። እንደሚከተለው ይቀርባል። ሆስፒታሉ ላለፉት ስምንት አመታት የጠቅላላ ሆስፒታልነት ፍቃድ አልነበረውም፣ ላለፉት ስምንት አመታት አልነበረውም። ሰኔ ሀያ ቀን ሁለት ሺ አስራ ሰባት ዓመተ ምህረት ነው ፈቃዱን ያገኘው። ይህም ደግሞ በብፁህ አባታችን እንዲሁም በቦርዱ በጠቅላላው የማኔጅመንቱና የሰራተኞች ጥረት ነው። ሁሉንም ምስጋና አቀርባለሁ። እንግዲህ የምግባረ ሰናይ ጠቅላላ ሆስፒታል ጠቅላላ ሆስፒታል ከመሆኑ በፊት ከሰላሳ ዓመት ያላነሰ በክሊኒክነት በጤና ጣቢያነት ሲያገለግል ማህበረሰቡን ሲረዳ ቆይቷል። ነገር ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስም ይሁን እንጂ ባለቤትነቱ የቤተ ክርስቲያኗ ሳይሆን ሌሎች ይጠቀሙበት እንደነበረ ነገር ግን ይህን ሁሉ በማየት ከማትረፉ ይልቅ ጉድለቱ ስለነበረ ሲታይ የነበረው። ቅዱስ ሲኖዶስ አርቆ በማሰብ በማውጣት በማውረድ ረጅሙን ጉዞ በመመልከት ራሱን ችሎ ከሌላ ድርጅት ጋር ተጣብቆ ሳይሆን ራሱን ችሎ እንዲተዳደር በቦርድ እንዲመራ የጤና ተቋም እስከሆነ ድረስ የጤናውን ዘርፍ በትክክሉ በቤተ ክርስቲያኗ ወክሎ ለቤተ ክርስቲያኗ ልጅ ሆኖ መቀጠል እንዳለበት በማመን ተወስኖ ቅዱስ ሲኖዶስ ወስኖ አመራር ሰጥቶ አጥንቶ ካጠናም በኋላ ራሱን እንዲችል በቦርድ እንዲመራ አድርጓልና እንዲያው ይሄ ላደረጉ ላደረገው ቅዱስ ሲኖዶስም እውነት መስጋና እናቀርባለን። አሁን ባለው ሁኔታ ሶስት ትልልቅ ነገሮች ሶስት ወይም አራት ተሰርተዋል። የመጀመሪያው አስተዳደሩን ማስተካከል፣ ሁለተኛው የተቋሙን አጠቃላይ የኢንፍራስትራክቸር ወይም ደግሞ የመሰረተ ልማት ስራ ነው የተሰራው የመሰረተ ልማት ስራው ሲሰራ እንግዲህ አስራ አራት አልጋዎች ይዞ ጠቅላላ ሆስፒታል ተውሎ ነበር የሚጠራው። አንድ የጠቅላላ ሆስፒታል መባል የሚችለው ሃምሳ ሁለት አልጋ ነበረ። ነገር ግን ይህንን ሁሉ በማየት ባለፉት አስራ አንድ ወራት አሁን አስራ ሁለተኛ ወራት ሆኖ ከአስራ አራት አልጋ ወደ ሰማንያ አልጋ አድርሰዋል። ይሄን ሁሉ የሚይዝ ህንፃውን ለመስራት ለማስፋፋት ይሄ በጀርባችን ያለው በአዲስ መልኩ ነው የተሰራው። ወደዚህ ያለው ደግሞ ወደ ላይ የተቀጥሎበት ነው። አስተዳደር ዘርፉ ተጭኖት አስተዳደር ዘርፉ ነበር ሙሉ ቢሮ አርጎይበት ነበር። አብዛኛውን ጊዜ በቤተክርስቲያናችንም አስተዳደር ዘርፉን የሚጫነው መንፈሳዊ አስተዳደር ዘርፉ ብቻ ነው ተቋም ላይም ። ስለዚህ ይሄንን አስለቀቅንና አስተዳደር ቢሮውን ሌላ ቦታ አድርገን ይሄንን ሙሉ በሙሉ የሕክምና ይሄ ኦፕራሲዮን ቀዶ ጥገና ከባሉም አላሩም በዚህ ነው የሚሰሩ። እዚህ ጋር ግን አሁን አሁን ማስገባችው ወደ ኩላሊት ጥበት ማሽኖች ሰው ከአውስትራሊያ ብዙ አሁን ጴጥሮስ አስተባባሪነት እነዚህ ዘጠኝ የኩናሊቲ እጥረት ማሽኖች መተው እዚህ ይሄ ብለፊት የምናየው ኮንቴነር ውስጥ ነበረ ተቀምጦ ነበር። የመጀመሪያ ስናጠና አንዱ እሱ ነው ነበረ። አሁን ግን ስናይ ይሄን እንኳን ለመግጠም አዲስ አበባ ውስጥ የሚገጠምበት አውትሌቶችን ፈልጉ ነው። በጣም ዘመናዊ ነው። ስለዚህ አሁን ዝርጋታዎቹ ወዲህ ፕላትፎርሞቹ ተዘጋጅተዋል። ወተር ትሪትመንት ወይም ይሄ ውሃ የጥበጡ ውሃ ንግድ ዝ ስለሆነ ኬሚካል የተሞላበት ስለሚሆን ያንን ለማልትን ለማለት ዝግጅት ላይ ነው ያለ ነው። እየጨረሱ ነው። ወደዚህኛው ይሄ እንግዲህ ያው በጣም ከባድ የሆነ ማም ያለበት ኦፕራሲዮን የሚያስፈልገው ኖር ይሄ እዚህ ነው አንዱ የሚለው ሁለተኛው ደግሞ በዚያ በኩል አለ። ተመሳሳይ ነው። ይሄ ኦፕራሲዮን ማሽኖች ጠቅላላ አሁን አዲስ የገቡ ይሄ ይለን ዛሬ ነው ያለው ነው እና ይሄ አጠቃላይ እንግዲህ የኦፕራሲዮን ክፍል ነው። አሁን ይሄ በፊት አንድ አንድ ነበር በጣም ትንሽ የምትባል ማይኖር ሚተር ብዙ ሰዎች ከዚህ ሪፈር ተደረገው እዚሁ መዳን ሲችሉ ሌላ ቦታ ይሉ እየተባሉ በመንገድ በትራፊክ በምን መንገድ ላይ የሞቱ ብዙዎች ናቸው። እንደዚሁም ህጻናትም በዚያ በኩል አለን። ደግሞ እሱ ጋም እንደዚሁ ብዙ ጨቅላ ህጻናት መንገድ ላይ የሞቱ ነበሩ፣ በማሽን ችግርም የሞቱ ነበሩ። አሁን ያን ሁሉ አስወግዶ እንግዲህ የሆስፒታል አጠቃላይ ለቤተ ክርስቲያኗ በከተማውም አሉ ከሚባሉት እንደ መጋዝን ለአንሴ እነዚህ እነዚህ በሚሳሰሩትን ያክል እኩል አሁን እየሰራ ነው ያለው እንግዲህ ይህ ላይ ደርሳለን። ሌላውን ሌላ ጊዜ እናየዋለን። ስለመጣችሁ፣ ስለጎበኛችሁ፣ ስለመረቃችሁ እናመሰግናለን። የዓለም አብያተ ክርስቲያናት ምክር ቤት ስድስተኛውን የእምነት ስነ ስርዓት ዓለም አቀፍ ጉባኤውን በግብጽ አካሄደ። ተጨማሪ ያለ የዓለም አብያተ ክርስቲያናት ምክር ቤት ስድስተኛውን የእምነት ስነ ስርዓት ዓለም አቀፍ ምክክር መርሃ ግብር ብፁዕ ወቅዱስ አቡነ ተዋዶስ ፓትሪያርክ በተገኙበት በግብጽ አባ ብሾይ ገዳም ማካሄድ ጀመረ። የስድስተኛው የዓለም አብያተ ክርስቲያናት የእምነትና ስርዓት ዓለም አቀፍ ምክክር ጉባኤ ዋና ርዕስ ጉዳይ የሚታየው አንድነት አሁን የት ነው በሚል ሲሆን ክርስቲያናዊ ህብረት ለማጠናከር የታሰበ ነውም ተብሏል። በዚህ ከፍተኛ ትኩረት በሚሰጠው ኢኮኖሚካል እንቅስቃሴ ምክክር መርሃ ግብር ላይ ከተለያዩ የዓለም ሀገራት የተሰበሰቡ የነገረ መለኮት ምሁራን፣ የቤተ ክርስቲያን መሪዎች፣ ወጣት ክርስቲያኖች የተገኙ ሲሆን በዋናነት ክርስቲያናዊ ህብረትና አንድነት እንዴት በተግባር በተደገፈ መንገድ መኖር እንደሚቻል ለጋራ ለመምከር እንደሆነ ተጠቅሟል። በዚህ ጉባኤ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመወከል የመንበረ ፓትርያርክ ጠቅላይ ቤተ ክህነት የማህበራዊ ኢኮኖሚያዊ ዘርፍ ምክትል ዋና ስራ አስኪያጅ ቀሲስ ረዳት ፕሮፌሰር ግርማ ባቱ የቅዱስ ሲኖዶስ ምክትል ጸሐፊና የሰሜን አፍሪካ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሃይማኖት ቆሞስ አባ አብርሃም ገረመውም ተገኝተዋል። ጉባኤው በአዲ ኤልናርቱን ግብጽ አባ ቢሾይ ገዳም የተካሄደ ሲሆን ጉባኤው ከጥቅምት 17 እስከ ጥቅምት 18 2018 ዓ ም እንደሚቆይ ከወጣው መርሃ ግብር ላይ ለማወቅም ተችሏል። የአመት ቤተ ክርስቲያናት የመጀመሪያው መስራች ጠቅላላ ጉባኤ እንደ አውሮፓ አቆጣጠር በአምስተርዳም ኦገስት 23 በ1948 ዓም ሲካሄድ ኢትዮጵያን ጨምሮ 321 ተወካዮች ከ147 ቤተክርስቲያ ት የተወከሉ ልኡካንም ተገኝተውበታል። በዚህም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሰሃራ በታች ብቸኛው አፍሪካዊ ቤተክርስቲያን መስራች እንደነበርም ታሪክ ያስረዳል። ሃይማኖታዊና ባህላዊ ክብረ በዓላትን በተመለከተ ምክክር መደረጉ ተገለጸ። እንደሚከተለው ይቀርባል። በኢፌደሪ ባህልና ስፖርት ሚኒስቴር በሀገራችን የሚገኙ ባህላዊ ሃይማኖታዊ ክብረ በዓላትን በተመለከተ የተዘጋጀው ሀገራዊ ፕሮፋይል ላይ ተጨማሪ ግብአቶችን ለማሰባሰብ የተዘጋጀ ሀገራዊ ምክክር ላይ በቦሌ በሚገኘው በዋሽንግተን ሆቴልም ተካሂዷል። ምክክር መድረኩ የፌዴራል ባህል ስፖርት ሚኒስቴር ሚኒስቴር ዴታ ወይዘሮ ነፊሳ ማሃዲ በኢትዮጵያ ሁለት አይነት በዓላት አሉ፤ ሃይማኖታዊ ይዘት ያላቸው በዓላትና ባህላዊ ይዘት ያላቸው በዓል ሲሆኑ በአጠቃላይ 146 በላይ በዓላት በሀገራችን እንዳሉ የዳሳ ጥናት ያመላክታል ሲሉም ተናግረዋል። በእለቱ የተገኙ የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በሀገራችን ያሉት ሃይማኖታዊ እና በዓላዊ በዓላት ጠቃሚ ሰታቸውን ጠብቀው እንዲሄዱ ለማድረግ የባለድርሻ አካላት ውይይት እና የህግ ማዕቀፎች አስፈላጊ በመሆኑ ሴታችንን የሚያስጠብቁ በዓላት የሃይማኖት በዓላት እና የባህል በዓላት በራሳቸው መስመር እንዲካሄዱ የበዓልና ስፖርት ሚኒስቴር ሰፊ ኃላፊነት አለበት፣ ብለዋል። በግባት ማሰባሰቢያ የውይይት መድረኩ በዶክተር ተስፋነሽ የመወያያ ጥናቱ የቀረበ ሲሆን ጥናቱን መሰረት አድርጎ ከየቤተ እምነቶች አባቶች በተነሳው ተመሳሳይ ሀሳብ የጥናት ሰነዱ ለቤተ እምነቱ ተልዕኮ በቂ ጥናት ተደርጎ ለሚኒስቴር መስሪያ ቤቱ የሚላክ ቢሆን በሚል ርዕስ የጋራ ስምምነት ላይም ተደርሷል። የጥናቱና የሰነዱ መደራጀት ለህዝባችን ትስስርና ለሀገራዊ መንግስት ግንባ ግንባታ ሚናች የጎላ በመሆኑ በውይይትም ተገልጿል። በጉባኤው የፌዴራል ቱሪዝም ሚኒስቴር ሚኒስትር ዴኤታ ወይዘሮ ነፊሳ ማሀዲ የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ከየቤተ እምነቱ የመጡ ተወካዮች፣ የሚኒስቴር መስሪያ ቤት ከፍተኛ ባለሙያዎችም ተገኝተውበታል። ጥቅምት 17 ቀን 2018 ዓ.ም ከንቁ ሚዲያ ያደረስላችሁ ዜናዎችን ይንመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከወዲሁ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ።